አንድ ሰው ስኬታማ እንዳይሆን የሚያደርገው ውጭ ላይ ያሉ ሰዎች ወይም ሁኔታዎች አይደሉም። የገንዘብ አእምሮ ነው ስኬታማ እንዳይሆን የሚያደርጉት። አንተ ስኬታማ እንዳትሆን የሚያደርግህ ውጭ ላይ ያለው ዓለም፣ ሁኔታዎች፣ መንግስት፣ ሰዎች፣ ምናምን አይደለም። ስኬታማ እንዳትሆን እያንገራገረ፣ ስኬታማ እንዳትሆን እያደረገ ያለው የገንዘብ አእምሮህ ነው። የአንተ አእምሮ ነው ስኬታማ እንዳትሆን እያደረገ ያለው። ይሄ ለምን እንደዚህ ይሆናል የምትል ከሆነ ከልጅነት እስከ ዛሬ ድረስ የገነባኸው ልማድ አለ። ያ ልማድ ደግሞ አሁን ስኬታማ ልሆን ከምትለው ጋር አንድ አይደለም። ስለዚህ ስኬታማ የሚለውን ቃሉን ራሱ ሰምቶት የማያውቅ ነው በአብዛኛው ማለት ነው። ስለዚህ አሁን ስኬታማ ልሆን ስትል፣ ልክ እንደ አደጋ ነው የሚመለከተው ስለዚህ ኖ ይላል። በፍጹም ስኬታማ ትሆንም ብሎ ስኬታማ እንዳትሆን የሚያደርጉን ነገሮች አእምሮህ እየፈጠረ ከስኬት ያሰናክልሃል ማለት ነው። ምክንያቱም ስለማይፈልግ ሳይሆን ስለሚፈልግ ነው። ከልጅነት እስከ ዛሬ ሲነገርህ እና እየኖር ከመጣው ሰዎች፣ እየኖሩ እያየህ ያደከውን ነገር ነው እንድትሆን የሚፈልገው እንጂ አድርገኸው የማታውቀውን ነገር እንድታደርግ አይፈቅድም አእምሮህ። ለዛም ነው የብዙዎቻችን መሰናክል ያለው በውስጣችን ነው። የኔ ያንተ መሰናክል ያለው ስኬታማ እንዳንሆን እያንገራገረ ስኬታማ እንዳንሆን ሆን እየሰራ ያለው ነገር ቢኖር አእምሮህ ነው። ስለዚህ ስኬታማ ለመሆን የመጀመሪያው ነገር ማድረግ ያለብህ አእምሮህ ውስጥ የተገነቡት ሐሳቦች ምንድን ናቸው? እምነቶቼ ምንድን ናቸው? በአእምሮ የሚመላለሱ ሀሳቦች ምንድን ናቸው? አመለካከቴ ምንድን ነው? እይታዬ ምንድን ነው የሚለውን ነው። እዚህ ላይ ከአጠና በኋላ እምነቶች ምንድን ናቸው ብለህ ካሰብክ በኋላ ያንን እምነትህን ለመቀየር መስራት አለብህ። ስኬታማ ከመሆን በፊት እይታህን፣ አስተሳሰብህን መቀየር አለብህ። ምክንያቱም እስከዛሬ ይዘህ የመጣኸው ድህነት ጥሩ ነው፣ ድህነት የገነት በር መግቢያ ቁልፍ ነው እየተባልክ ስላደግ፣ አሁን ስኬታማ ልሆን ድህነት መጥፎ ነገር ነው ብለህ ስትል ተቃራኒ ይሆናል። ስለዚህ አእምሮ ደግሞ እየሰማ ያደገው ድህነት መልካም እንደሆነ እና ስኬታማ መሆን አጽያት እንደሆነ ጭምር ስለሆነ እየሰማ እያየ ያደገው በዛ መንገድ አሁን ስኬታማ ልሆን ስትል እንደ አደጋ ነው የሚመለከተው እሱ ለሱ አደጋ ነው በቃ ለአንተ ስኬታማ ለሆን ብለስ በአሰብ ራሱ አደጋ ነው። ስለዚህ ያንን ነገር እንዳታሳካና ስኬታ ስኬታማ እንዳትሆን ነው የሚሰራው እንጂ ስኬታማ እንድትሆን አይደለም የሚሰራው። ምክንያቱም አንድ ሕፃን ልጅ ሲከለከል ሲከለከል ያደገውን ነገር ካደገ በኋላም በቃ ይሄ ክልክል ነው ብሎ ነው የሚያስበው እንጂ አሁን ይፈቀዳል አርግ አሁን እኔ በራሴ አደርገዋለሁ ብሎ አያስብም። አእምሮህም እንደዛ ነው። ስለዚህ አንተ ስኬታማ መሆን ከፈለግሽ መጀመሪያ በአእምሮህ ውስጥ የተገነበውን በአእምሮሽ ውስጥ የተገነበውን ነገር ነው ቼክ ማድረግ ያለብሽ ያለብህ። ምክንያቱም ይሄ ሰውነታችን ምናምን ፊዚካላችን የአእምሯችን ባህሪያ ነው፣ ሌላ ነገር አይደለም። ይህ በሰውነት የምታደርገው እያንዳንዱ እንቅስቃሴ የምታደርገው በአእምሮህ ቁጥጥር ስር ነው። አእምሮህ ስራውን ቢያቆም እንቅስቃሴ ይቆማል። ስለዚህ እያንዳንዱ ነገር እያደረክ ያለው በአእምሮህ ነው። ሰውነትህ የአእምሮህ ባሪያ መሆኑ ነው ወቅ ስለዚህ ሁሉ ነገር፣ አሁን ያለህን ውጤት እያመጣለው፣ አሁን ያለህበትን ውጣ ውረድ፣ አሁን ያለህበትን የተለያዩ ነገሮች እያደረገ ያለው አእምሮህ ነው። አሁን ደግሞ ሊቀየር ስትል ብዙ ፈተናዎች ይገጥመዋል፣ ከራስ አእምሮህ ማለት ነው። አንዳንዴ በቃ በሞራ አንድ እችላለሁ አደርገዋለሁ ትልና ደግሞ ይመጣል ተመልሶ አእምሮህ ልማድህ ይመጣና የት ነው የምትችለው? ማን ሲያደርጋየህ? እናንተ ፋሚሊ ውስጥ ማን ነው ስኬታማ የሆነው ከናንተ ቤተሰብ ውስጥ ይላል። ስኬታማ የሆነ ሰው ራሱ እንደዚህ ታውቃለህ እያለ ጭራሽ ስኬታማ የማትሆንበት መንገድ እንድትፈልግ ያደርጋል ማን ስለዚህ ስኬታማ ለመሆን የመጀመሪያው እርምጃ ማድረግ ያለባችሁ አእምሮአችሁን በምትፈልጉት አስተሳሰብ፣ በምትፈልጉት እይታ፣ በምትፈልጉት አመለካከት ሙሉ ደጋግማችሁ እናንተ እንደምትችሉ እናንተ የፈለጋችሁትን ማድረግ እንደምትችሉ ደጋግማችሁ ንገሩት እና ደጋግማችሁ ከነገራችሁት የበፊቱ የተገነባው ፓራዳይማችሁ እየፈረሰ አዲስ ፓራዳይም እየገነባችሁ ትሄዳላችሁ። አዲሱ ፓራዳይም ደግሞ አዲስ ውጤት፣ አዲስ ነገር፣ አዲስ ህይወት እንድትኖሩ ነው የሚያደርጋችሁ። ስለዚህ ስኬታማ መሆን ይቻላል። ነገር ግን ቀላል አይደለም እንደምናስበው። ምክንያቱም አእምሯችን ውስጥ የተገነበው ነገር መጀመሪያ መፍረስ አለበት። አምሯችን ውስጥ የተገነባው ልማድ ሲፈርስ ነው በአዲስ ልማድ ቀይረን ነው። ይሄን ደግሞ ለማፍረስ ለመቀየር እንደዚሁ ቀላል አይደለም እንደሚወረው ብዙ ጣውረዳለሁ ስለዚህ ይሄንን ውጣ ውረድ አልፋችሁ አእምሯችሁን በምትፈልጉት አስተሳሰብ ስትሞሉ ውጤታችሁ እራሱ እንደምትፈልጉት ይሄዳል ማለት ነው። በአእምሯችሁ በገነባችሁት ሀሳብ መሰረት ውጤታችሁም እንደዛ ይሆናል። ስለዚህ ስኬታማ ለመሆን ከፈለጋችሁ መጀመሪያ አእምሯችሁን ቀይሩ። አምሯችሁ ሲቀየር ሁሉም ነገር ይቀየራል። በቃ ኦረዲ አእምሯችሁ ውስጥ ያለው አስተሳሰብ ሲቀየር እምነታችሁም ስለሚቀየር በእምነታችሁ ልክ ነው የምታገኙት ማለት ነው። እምነታችሁ ሲቀየር፣ በአዲስ መልክ እምነታችሁ ስትቀየሩ፣ አዲስ ውጤት አዲስ ማንነት ነው የምትፈጥሩ። ስለዚህ ብዙ ጊዜ ብዙዎቻችን የምንሰናከል፣ ብዙዎቻችን ተስፋ ቆርጠን የምናቆመው ነገር አለ። ምክንያቱም ፓራዳይማችን በቃ መሰናክል አምቶ ይጥልብናል። በቃ አሁን ወጥ አሁን አመለጥኩ ስትል የሆነ መሰናከል አመጡ ፊትለፊት ያስቀምጣል። ያኔ ተስፋ ቆርጦ ወደኋላ እንድትመለስ ያደርጋል ማለት ነው። ስለዚህ ይሄንን ሁሉ አውቀህ ይሄ ሁሉ የሚሆነው አንተ ለማሰናከል መሆኑን አውቀህ ይሄን ሁሉ ተቋቁመህ የሚገጥመን ፈተና አሸንፈ የምትፈልገው ደረጃ መድረስ ትችላለህ። ስለዚህ ስኬታማ ለመሆን የመጀመሪያው አእምሮአችሁን ቀይሩ አስተሳሰባችሁን ቀይሩ፣ እይታችሁን ቀይሩ። ያን የምታደርጉት ደግሞ ደጋግማችሁ በመንገር ነው፣ ደጋግማችሁ በማውራት ነው። ስለዚህ ይሄንን ካደረጋችሁ ስኬታማ ትሆናላችሁ። የጊዜ ጉዳይ ነው። ያው እንግዲህ በአንድ ቀን በሁለት ቀን ተቀይሮ ስኬታማ ይኮንም። የራሱ ፕሮሰስ አለ፣ የራሱ የሚቀየርበት ጊዜ አለው። ያን ጊዜው ሲጠብቅ በቀየራችሁት ሀሳብ መሰረት የተቀየረ ሕይወት በቀየራችሁት አመለካከት መሰረት የተቀየረ ውጤት ማግኘት ትችላላችሁ። ተጠቀሙበትኝ። ቪዲዮ ሰብስክራይብ ላይክ አድርጉት። ቀጣይ በሌላ አስተማሪ ቪዲዮ እንገናኛለን። ቻው፣ ወዳችኋለሁ።